የትግራይ ክልል ገቢዎች ቢሮ በአዲስ አበባ ከሚገኙ ቅርንጫፍ ጽህፈት ቤቶች መካከል በአንዱ ከሰሞኑ የልምድ ልውውጥና ጉብኝት ማድረጉ ተገለጸ። ከትግራይ ክልል ገቢዎች ቢሮ የመጡ ልዑካን ቡድን በገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዎች ቅርንጫፍ ጽህፈት ቤት በመገኘት የልምድ ልውውጥና ጉብኝት አድርጓል። በምልከታውም አጠቃላይ የቅርንጫፍ ጽህፈት ቤቱን አደረጃጀትና የአሰራር ስርዓት፣ የገቢ የታክስ ከፋዎች መረጃ አያያዝ፣ የታክስ ከፋዎች ኦዲት አሰራርን በተመለከተ ከቅርንጫፍ ጽህፈት ቤቱ ስራ አስኪያጆችና ባለሙያዎች ማብራሪያ ተሰጥቷቸዋል። የጉብኝቱ ተሳታፊዎችም በልምድ ልውውጡ ከፍተኛ የሆነ ትምህርት ማግኘታቸውን በተለይ ሚኒስቴሩ በሪፎርም ስራዎችና አገልግሎትን በማዘመን ረገድ የሰራቸው ስራዎች አበረታችን እንደሆኑ በመግለጽ የልምድ ልውውጡ ቀልጣፋ፣ ተደራሽና ዘመናዊ አገልግሎት በመገንባት ኢኮኖሚው የሚያመነጨውን ገቢ ለመሰብሰብ ጠቃሚ መሆኑን ገልጸዋል። የመካከለኛ ጊዜ የገቢ ስትራቴጂ መጽደቁ ለጠንካራ የኢኮኖሚ ሪፎርም እቅድ ወሳኝ መሆኑን ተጠቆመ። የሚኒስትሮች ምክር ቤት የመካከለኛ ጊዜ የገቢ ስትራቴጂ ማጽደቁ ለጠንካራ የኢኮኖሚ ሪፎርም እቅድ ወሳኝ መሆኑን የገቢዎች ሚኒስቴር ሚኒስትር ዐይናለም ንጉሤ ተናግረዋል። የልማት ግቦችን ለመደገፍ የሀገር ውስጥ ገቢ አሰባሰብ ማጎልበት በሚል መሪ ሀሳብ ከተለያዩ የምስራቅ አፍሪካ ሀገራት የተውጣጡ የሀገር ውስጥ ገቢ የስራ ኃላፊዎች የተገኙበት ኮንፈረንስ እየተካሄደ ይገኛል። የአውሮፓ ህብረት፣ አይኤምኤፍ እና ሌሎችም ተቋማት የተሳተፉበት የሚገኘው ኮንፈረንሱ ቀጣይነት ያለውን የኢኮኖሚ እድገት ለማረጋገጥ አጋር አካላትና ሀገራት የልምድ ልውውጥ የሚያደርጉበት መሆኑም ተገልጿል። በኮንፈረንሱ የመክፈቻ ንግግር ያደረጉት የገቢዎች ሚኒስትር አይን አለም ንጉሴ ኢትዮጵያ እየተገበረች የምትገኘው የለውጥ ስራ በተለይም የታክስ ፖሊሲና ታክስ አስተዳደር የግብር አሰባሰቡን ይበልጥ እንዳሻሻለው ገልጸዋል። የገቢው አፈጻጸም የተሻሻለ ቢሆንም ታክስ ከአጠቃላይ የሀገር ውስጥ ምርት ያለው ጥምርታ የመቀነስ አዝማሚያን ለመቅረፍ የሚኒስትሮች ምክር ቤት የመካከለኛ ጊዜ የገቢ ስትራቴጂ ማጽደቁ ለጠንካራ ኢኮኖሚ ሪፎርም እቅድ ወሳኝ መሆኑን አመላክተዋል። የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው የሀገር ውስጥ ገቢ አሰባሰብ ለትምህርት ጤና፣ መሰረተ ልማትና ሌሎችም ዘርፎች እድገት አስተዋጽኦ እንዳለው አንስተው ይህንን ለመተግበር በቂና ተመጣጣኝ የሀገር ውስጥ ግብር እንደሚያስፈልግ ጠቁመዋል። ለዚህም ትብብር፣ ፈጠራና ጠንካራ የፖሊሲ ማዕቀፍ አስፈላጊ መሆኑን አስገንዝበዋል። ለአራት ቀናት በሚካሄደው ኮንፈረንስ የተለያዩ የምስራቅ አፍሪካ ሀገራት ተወካዮች የተሳተፉ ሲሆን በተለያዩ ጊዜያት በየሀገራቱ እንደሚካሄድም ተጠቁሟል።